አሰላሙ አለይኩም ወራህመቱላሂ ወበረካቱሁ፣ ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦቼ፣ እንዲናችሁ ሰላም ናችሁ ወይ? እኔ ሰላም ነኝ፣ አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሽር እያደረጋችሁ ቤተሰብ ሆኑ ላለሁ ውዳችሁና ፈቅዳችሁ ለምታበረታቱኝ ላይክ፣ ሽር፣ ሰብስክራይብ ለምታደርጉኝ ተልብ ተልብ አመሰግናለሁ ሁላችሁንም። አላህ የጠበቃችሁ ወቶተ መቅረት። አላህ የጠበቃችሁ ከቤተሰቦቻችሁ ጋር በሰላም አላህ ያገናኘን። ወቶተ መቅረት ደግሞ አላህ ይጠበቀን ቤተሰቦቻችንንም እኛንም አላህ በሰላም አላህ ያገናኘን እላለሁኝ። እንግዲህ ዛሬ በአዲስ ቪዲዮ ከሽ ብያለሁ። የመጣውበት እንግዲህ ምን ይመስላችኋ? አለ አጀኢብ ነው አጀ አጀኢብ ብሏል። እንግዲህ ዛሬ የመጣሁት በአንድ በእህታችን በስደተኛ እህታችንና እንዲሁም አብርሽ ወይም ሄርሜላ ገንዴሎ ማለት ነው። እሱ ገንዴሎ ጅስሙን ተመኪ ገንዘቡን ተመኪ ማለት ነው። በገንዘቧ ዛሬ ተመከታ። አብይላራ አብይ ነው ይሄ ሌምቧ በገንዘብ እሷ ተመከታ፣ ገንዘቧን ተመከታ። መከታ ድርጋ ተሩታ ላይ አብረሽን ወስደ ያለሁ ብላ ይሄን የምታማልለው እንዲዝ የምትሰራው ነገር በነገራችን ላይ ነገሷም ተሷም ላይ የሚወስደው ባለ ገንዘብ ገንዘብ ያለው ነገ ሚ ሊወስዱት ይችላሉ ማለት ምክንያቱም በእንደዚህ ሁኔታ ተሆነ እሱ በጥቅም አጥቅም ተሆነ የሚሄደው እና የሚሮጠው በዚህ ጎዳና፣ ነገ ሌላም ጥቅም ሲያገኝ ይገለበጣል ማለት ነው። ይሄ ወንድ ሳይሆን እቃ በሉት፣ እቃ በሉት ይሄን ተለጣፊ፣ ይሄ ተለጣፊ የቻይና እቃ በሉት፣ የቻይና እቃ የተለጠፈ እርሜም የለውም። ምንም አያገለግልም ማለት ነው። ለጊዜያዊ ብቻ ነው የሚበጀው አይናቃ እንጂ ለሀች የሚሆን ነገር የለም። ስለዚህ አሁን ዛሬ ሩታ ሄ ሩታ ተብያዋ ዛሬ ሄርሜላ ተብያዋ። ዛሬ እስኪ ልናይ ገና እሷ ቤተሰቦች ጋር ይዞል ያለው ብላለች። ጉድ ልናይ ነው። እስቲ እስከ ዛሬ ድረስ ተሩታን ወይንስ ቤተሰቦች ዘንድ ያልሄድም ወይስ ወይንስ እሷ ቤተሰቦች ዘንድ ያልሄድም

ተባለ ስልጣኖች ጋር ሂዶ ፍርድ ቤትም ሂዶ ቢሆን ይህን ነገር ማማከር ነበረበት እንጂ ሚስቱ መፍታት የለበትም ነበር። ነገ ለልጁ ይሄንን ልጁ ሲመለከት ምንድነው ያን መፍትሄው፣ ያን ነገ ምንድን ነው የሚለው ልጁ? የሚወለደው ህፃን ወይም የምትወለደው ህፃን ህፃን ነገ አባትሽ እንደዛ ያለ ነው ብሎ ሲሏት ያች ልጅ ምን እንደምትጭንቅላት ውስጥ እንደሚቀር አስባችሁታል? እንዴት ሰው በጥቅማ ጥቅም ይለወጣል? ይሄ ሌምባታ ላለ ጭራሽ ልጋጋም ልጋግ እኮ እየተጅረበረበን ያለ ልጋግህን እንኳ ለመጠክ የሆንክ ሆድ አደር ራስ ወዳድ ነህ። ሆድህን ወዳጅ ነ ከንተ ማለት ነው። ቀፈታም ቀፈት ና ህንተ ሲጀመር አንተ ሚስትህን ለሚስት ክብር ሳይሆን ሆዲህን ለሚሞላል ሰውን አንተ ክብር ያለህ ማለት ነው። እቺ በጥቃ ጥቅም ነው እንትን እያለች ያለችው እስከ ዛሬ የት ነበረች? ድሮ ተሩታ በፊት የት ነበረች? እሷ ፍቅድ ዛት ሆነ ዛሬ ሰው እንትን ላይ ያላችሁ እያለ ይሄ ሁላ ሴራ፣ ሁሉንም ነገር እኛም እየደረስንበት ነው። ዱሮም እየተናገር ነው አልቀረም። አሁንም ይኸው አቢልና ብሩክ የሚባልሽ እንደገና ደግሞ ባን ያ የሆነ ጥቁር ልጅ ያለ እነሱ ሶስታቸው አራት ናቸው። ለምንኛቸው ውስጥ ለውስጥ ነገሩን የሰሩት ሆን ብሎ አቢል ይህን ሁላ ነገር ተመጀመሪያ ጀምሮ እስከ መጨረሻ ድረስ ይሄን ነገር ጣቡን ሁሉ ነገር ሊያጋንን የቻለው አቢል ተብዬው ነው። ለዚህ ሁላ ደረጃ ያደረሰ እሱ ነው ማለት ነው። እና ይሄን ይመስላል ይሄን ይመስላል በእነሱ በኩል ያለው በሌላ ቪዲዮ እቀጥልበታለሁ። ይህን እነሱን ዛሬ ግን የመጣሁበት ዋነኛ ምክንያት የምንድን ነው ስለ ስደት እህታችን ነው ማለት ነው። የስደት እህታችን እንግዲህ ረምላ ዩቱብ ላይ እንግዲህ ሁላችንም አይታ ናት አልላለሁም። ገንዘቧን ለ13 ዓመት ይሁን ለ15 ዓመት ይሁን 15 ዓመት መሰረት 15 ዓመት ሙሉ ስትሰራ ስትሰራ ኑራ ቤተሰቦቿን ስትረዳ እህቷን ስታስተምር ብዙ ዋጋዎችን ከፍላ ብዙ ነገሮችን እንኳናለች። የሰው ሀገር ሴቷን ሲገርፋት የልጅነት መልኳን የልጅነት ጂስሟ ሲያልቅ በሰው ሀገር ብዙ ነገር ልጅነቷን ሳትጨርስ ስትንከራተት የኖረችው እድሜ ልኳን ስትንከራተት ኖራ ወይ ተገንዘቧ አልሆነች ወይ ተልጅነቷ አልሆነች ወይ እንዲ ጓደኞቿ የተደሰተችበት ነገር የላትም። ተሁሉም ነገር ወጥታለች ማለት ነው። እዚ ላይ ሁሉንም ገፍታ ገፍታ ደከማት፣ ይችል ዊትሪት ደከማት፣ ወዲያ ገብሮ አገባች። አገር ስትገባ ግን ትርፏ ምንድን ነው? ያይዛ ሄደች ብያ ማ ልብሶች ነው። እነሱ ልብሶች ደግሞ አሁን እሷ ጋር አደለም ያለው ያ ልብሷን ሳይቀር ገንዘቧን ቀርቶ ልብሷን ሳይቀር ገፋው። እንደገና ረምላ ቤት ረምላ ለማ ቤት በሰራተኝነት ገብታለች ማለት ነው። ሰራተኛ ይዛ የምትቀመጠው ልጅ በሰራተኛ ቁጭ ብላ ዛሬ እርፈት በሚት የምታገኘው ልጅ ዛሬ ድጋሚ ተስደት መልስ አገሯ ገብታ ሰራተኛ ሆና ገብታለች ማለት ነው። ይሄ ሁሉ ምንድን ነው? አንድ አንድ ቤተሰቦች ስግብግብ ቤተሰቦች አሉ፣ ስግብግብ ወንድሞች አሉ፣ ስግብግብ እህቶች አሉ፣ አንድ አንድ ጀዝባዎች አሉ ማለት ነው። ሁሉም ቤተሰብ አይደለም፣ አንድ አንዶቹ አሉ ገንዘብ ጋር አብሮ የተህለቁ፣ ገንዘብ ጋር አብረው የሞቱ ማለት ነው። የሰው ልጅ ስለተሰደደ እንዲያፈርታ አፍሶ የሚሄድ ነው የሚመስላቸው ብሩ። የሰው ልጅ አረብ ሀገር ያለ ሰው ልክ እንደ ባህር ዛፍ ቅጠል ሻሻምድዶ ወይም ደግሞ እንደ ባህር ዛፍ ቅጠል ተመልምሎ የሚላክ ነው የሚመስላቸው ብሩ ማለት ነው። ጎረቤትም ይሁን ዘመድም ይሁን አንዳንድ ደንቆሮ ድንቆሮ በዲዝ ቦታ የሚያስቧሉ ማለት ነው። የሰው ልጅ አስራ አምስት አመት ይቀመጥም አስር አመት የሚቀመጥ ስምንት አመት የሚቀመጥ በዛ በተቀመጠበት ልክ ያ ሰው ብር ተሸክሟል ብለው ያስባሉ። ከጥፍራችሁ ታወራጣታችሁ ጀምሮ እስተ ጭንቅላታችሁ ድረስ ብር ተሸክሟል ብለው የሚሉና የሚያስቡ ሰዎች ናቸው ማለት ነው። ለማንኛውም ይህ ሁሉ ምንድነው? የኛ የዋህነት፣ የኛ ሞኝነት፣ የኛ አንጀ ተቀጭንነት፣ የኛ መባባት ነው። እኛ ጠንካራ ጨካኝ ብንሆን ኑሮ ለማንም ድርሃም አናቀም ስም ነበር ማለት ነው። ለማንም ለማንም ምክንያቱም ነገ ሄድን መውደቂያችንን ብናቀውና ብናስታውሱ። ላኪን ግን እኛ ለነሱ በረዳን ሰዓት እኛ ቁልቁለት እየወደቅን እኛ ደግሞ ነገ ሀገራችን ገብተን ገንዘባችንንም አተን ልብሳችንንም የምንለብሰው አተን

ማኑ ስር ሰር ብሎሃል። የሷን ብራንታ አሸበል ገዲያ ስትልበት ስትሸልልበት ስትጠጣበት ስታቅራራበት ዜና ተተሰራበት ነበር። የሷን ገንዘብ እሷ ግን ደም ተፍታ የሰው ፊት ገርፏት ብዙ ነገሮችን ዋጋ ከፍላ ነው። እግሯ ተንቀጥቅጦ እግሯ ሁለት መልክ አብጅቶ እንኳን ፊቷ ቀርቶ አይደለም እግሯ እግሯ እግሯ ተባቷ ጀምሮ እስተታፋዋ ድረስ

ምን ዳርግህ? የእሷን ሀቋን ማናባክ ብላ ብሎሃለ ታሀቅ ተሰጠች ውጭ ማን ብላ ብሎሃል? ደም ብላና። የእሷን እኮ የስደተኛን ብር መብላት እኮ ደም መብላት ነው፣ ደም መብላት ማለት ነው። ያም አልፎ ተርፎ ደግሞ መታ ምን አለ፣ የርፈት ጊዜዋን ትንሽ ተንፈስ ብላ አረፍ ብትል ጊዜት እንኳ ትንሽ ጊዜ ወደ ጅስሟ ሚመለስ እንኳ ጅስሟ እንኳ ስተሚመለስ ድረስ ሶበር አልሰጣችሁ ብሎ ማለት ነው። ከቤት አስወጥታችሁ የጣላችሁት ይህ ዝክን ያክል ነው፣ እናንተ ጅቦች። ጅብ ናቸው እናትም አባትም የዝቼ ልጆች የዝቼ ልጅ እናትም አባት ወንድሞቿ እህቶቿም ጅቦች ናቸው። ጅቦች ማንም የማያደርገውን በየትም ሀገር የማይሰራውን ስራ ኢትዮጵያ ላይ እየተሰራ ነው ማለት ነው። እናንተ ልጃችሁን ሸጣችሁ እየበላችሁ ልጃችሁን በገንዘብ የለወጣችሁ ናችሁ ማለት ነው። ዛ ነገም ደግሞ ወልዳችሁ እንዲዙ ደግሞ ትሸጣላችሁ። መሸጥ የለመደ ሰው ይሸጣል። እየወለደ መሸጥ የለመደ ይሸጣል። ምክንያቱም የለመደው ጥቅም ነው ስለዚህ የእሷ ጉዳይ ሳይሆን የታያችሁ የእናንተ ስም መጥፋት ነው፣ የታያችሁ እናንተ። እሷ ግን በልጅነቷ ትዳር መያዝ አለ፣ ትዳር የልጅነት እንትን ትዳር አለ። በዛ ላይ በልጅ በልጅነት ነው መውለድ ያለ፣ መውለድም ያልፋል። ወይ ተገንዘቡ፣ አልሆነ ወይ ተዳዳር አልሆነች፣ ብዙ ነገሮቿን አታለች። ያ ሁሉ አልፎ ደግሞ እንዴ ሰው አላስጠጋት በላችሁ። እንዴ ሰው መቀመጫ አሳጥታችሁ፣ አስወጥታችሁ ተቤት አብረራችሁ። አሁን ደግሞ ተጠጋችበት ቤት ይያችሁ፣ ደግሞ አሁን መድረሻ ተጠብጣላችሁ፣ መድረሻ ተሰጣላችሁ። ማን ነውና ነው እሱ ማን ስለሆነ ነው እሱ ማን ስለሆነ? አንቺ ወጥች ህጅ ደሙት አንዱ ስርቻ ገብቼ መጥተው አንቺም ገገማለሽ እንጂ ጉሮሮዋቸውን ነበር መያዝ ያለብሽ፣ በህግ እነሱ ለተውት ዝምድና እነሱ ለተውት በተሰብ ገንዘብሽን ቢያንስ የጠፋው ቢጠፋ እንኳ ያለችውን እንኳ እንደምንም ብለሽ አፍንጫቸውን ይዘሽ መቀበል ነበረብሽ ማለት ነው። ምክንያቱም በአሁን ሰዓት ገንዘብ ነው ዘመዱ የሌለው ሰው የለውም። በቃ አንቺ ሲኖርሽ እንጂ ተለለሽ ማንም አይፈልግሽም ማለት ነው። ማንም አይፈልግሽም፣ ተለለሽ የለሽም ነው። ስለዚህ መጠጊያ ቤት ተቤት ሉ ቤት የለሽ ተብሬሉ ብር የለሽ ተልብስ ሉ ልብስሽን ገፈፉሽ፣ ሁሉንም ግፈፍ አድርገው እንደ አስቀሩሽ ማለት ነው። ይሄ ትክክል ነው ትክክል ነው ብላችሁ ታስባላችሁ? ይሄ አግባብ ነው? የአንድ ቤተሰብ አግባብ ነው? አንድ ቤተሰብ ለልጁ ቁሞት አላደረ ለልጁ ታልተከራከረ ለልጁ ልጁን ታላቋቋመ ምን ላይ ነው እናት እና አባት ያለው? ምን ላይ ነው እናት እና አባት የሚባለው? እንዴት ነው እናት እና አባት እንዴዛ አድርጓል ተብሎ የሚባለው? በየት አገር ነው እንዴዛ ያለ ስራ የሚሰራው? እንዴ እኛ ተቃጥለንን ሞት እንዲበሳው አገር የትን ድረስ እኛ በዛ መሪ አረብ ሀገር ሴ በዛ ከዲቻ አረብ ሀገር ሴ አገርም ገብታ እሷ ለሱ ስደት ምታለሰው እሷ የምትሰደበው እሷ የምትበላው እሷ እንዴ እኛ እኮ ስጋቹ እህቶቻችን ነን ወይ እህቶቻችሁ እኮ ነን እኛ እኮ ተሰደርነው እኮ እናንተ ምን እንድትለወጡ እኛ ምን እንድንለወጥ የተሻለ ኑሮ እንድንኖር እንጂ ጨረሳችሁ ገዴሉ እንድትሰዱን አይደለም እዚህ ቦታ እኮ ታይቸግረን ቀርቶ አይደለም እዚህ ቦታ እኮ ሳይረበን ቀርቶ አይደለም እኮ ለእናንተ ምን ሰጠው

ወንድም እስቲ እስኪ ወንድም መሆናችሁ ወቶች እስቲ ቆም ብላችሁ የኛ ልጆች ቢሆኑ ሳ ብላችሁ እስቲ ቆም ብላችሁ አስቡት እስቲ የራሳችሁን ብቻ ዲል ለመንሸርሸር ማይማልከት ያለባችሁ እናንተ ያለፋችሁበትን ብርቃን ሸራሸራችሁበት እሷ ስትመጣ ነገ እንጀራ ቆርሰ መብል ያጣች እንዴ እንጀራ ቆርሰ መብል ያላት የላትም ያም አልፎ ተርፎ ተቤት አስወጣታችሁ አበረራችኋት የምትገባበት ስታጣ ተቀጠረች ጉልበት እንዲያለው ሰው ጉልበት እኮ የላትም ደክሟታል ተስኗታል ተተቀመጠችበት መነሳት አቅቷታል። እጆቿ ዝገዋል፣ እግሮቿ ዝገዋል፣ ምራመድ ያቅቷታል። እርፈት ነው የምትፈልገው በአሁኑ ሰዓት፣ እርፈት እንጂ ሰራተኝነት መግባት አትፈልግም። ያም አልፎ ተርፎ ደግሞ ሰራተኝነት ገብታ ደግሞ እተቀመጠችበት ደግሞ አላስቀምጥም ብላት ጎነ ቶዲ ያነፋለ ወንድ ተወንኬዲና ሞከራተራም ላንድ ያለቅም ማለት ነው። ሲመጣ አስጸፍሬው ምን አባቱም አያመጣም። የበላትን ገንዘብ እያንዳንዱ ይመልሳታል። እያንዳንዱ ምክንያቱም መግበኔ ነው። እኔም ይህን ያህል ተቀምጬ ነጋገሬ ስገባ በእንዲዚህ አይነት ባሌ ብር የለሽም ቤተሰቦቻሽም ብር የለሽም ብሎ ሊጥሉኝ ነው እንዴ? አያረጉትም። የዚህ ቤተሰቦች ግን ቤተሰቦች አያረጉትም። ቢከፋኝም ከፍቼ የምገባበት ቤት ሰርተውልኛል። አንዳንድ ቤተሰቦች እኮ እንጨት ሰጥተው ለልጆቻቸው ቆርቆሮ ቦታ ቢገዙ ልጆች ቆርቆሮ ቢገዙ ቢስማር ቢገዙ አባት እንጨት ችሮ ይሰራ አባት አለ። ብዙ ዋጋ የከፈለ አባት አለ። እንጨት ሰጥቶ እንጨት ፈልጦ አግዞ የልጁን ቤት የሚሰራ አባት አለ። ጀግና ጀግና አባት አለ። ለልጁን የሚያቋቁም ጀግና ጀግና ቤተሰብ አለ። እህቱንም ደግሞ የሚያቋቁም ጀግና ጀግና ወንድሞች አሉ። እዙ መካከል ደግሞ ማለት ነው ቦታ ገዝቶ ለእህቱ ቤቱ ታልተመረገ ቤቱን መርጎ ያልተገረፈውን ገርፎ ያልተረጠረጠውን ረጥርጦ የሚያሳድርም ወንድሞች አሉን አንዳንድ ወንድሞች ደግሞ እህቶቻቸውን ገሌል የሚሰዱ አሉ እናንተ ደግሞ ለእንደዛ አለው ንቁ ንቃት መንቃት ያስፈልጋል በእንደዝን ነው በእንደዝን ነው እየተባላችሁ ብራቸ